ሰላም ጤና ይስጥልኝ ዛሬ ደግሞ ማሳያችሁ ሌላኛውን አቀናነስ አይነት ነው ኤስ ኤስ ኬ ይባላል ስሊፕ ስሊፕ ኒት አሁን እናያለን ኒት ስቲች እንደምንሰራ አድርገን እናሾልካለን አንድ ሁለት ካሾለክን በኋላ ደግመን እናስገባዋለን መስሪያችንን ከዛ ክራችንን እንይዝና በጫፉ እንደዚህ እናስገባዋለን። ይህ አንድ ቀነስን ማለት ነው። ደግሜ የላሳያችሁ ልክ ኒት ስቲች እንደምንሰራ አርገን እናሾልካለን አንድ፣ አሁንም እንደዛው ሁለት። ከዛ ሁለቱንም አንድ ላይ እንደዚህ ንይዝና በሁለቱም መስሪያችን ነው ምንገባው ውስጡ። ከዛ ክራችንን ይዘን እናሾልከዋለን እንደዚህ እንደዚህ ያለን ጥልፋችንን መቀነስ እንችላለን ማለት ነው።